በዚህ ቪዲዮ የምናየው አንደኛ የቀን ጸሎትና የሌሊት ጸሎት ልዩነታቸው ምንድን ነው? ሁለተኛ የሌሊት ጸሎት እንቅፋት ምንድን ነው? ሶስተኛ የሌሊት ጸሎት ጥቅሞች ምንድን ናቸው? አራተኛ እንቅልፍን እንዴት ማሸነፍ ይቻላል? አምስተኛ ሌሊት ለመጸለይ ምን ላድርግ? የሚሉትን ሐሳቦች በዝርዝር እናያለን። ከሌሊቱ ዘጠኝ ሰዓት እስከ አስራ ሁለት ሰዓት ስትጸልይ የምታገኘው በረከቶች ወይም ጥቅሞች አሉ። እነዚህ በረከቶች በመጽሐፍ ቅዱስ ውስጥ በሌሊት የተከናወኑ መንፈሳዊ በረከቶች ናቸው። ሌሊት በጨለማ ዓለምም ሆነ በብርሃን ዓለም ከፍተኛ ሥራ የሚሰራበት ጊዜ ነው። ለምሳሌ በጨለማው ዓለም አምልኮ፣ መስዋዕት፣ ድግምት፣ መተት፣ መዋርት፣ ጥንቆላ ወዘተ የሚስራበት ጊዜ ሲሆን፣ በብርሃን ዓለም ደግሞ ጸሎት የሚጸለይበት የአምልኮ መስዋዕት ለእግዚአብሔር የሚቀርበት የድግም ስራ የሚፈርስበት፣ የመተት ስራ የሚፈርስበት፣ የሞርት ስራ የሚፈርስበት፣ የጥንቆላ ስራ የሚፈርስበት ወዘተ ጊዜ በመሆኑ ነው። ስለዚህም ሌሊት መጸለይ ቀን ከመጸለይ ይልቅ ከባድ ያደርገዋል። በተፈጥሮ ዓለም የሌሊቱ ጊዜ ሰው የሚተኘበት ጊዜ በመሆኑ እና መናፍስቶች በከፍተኛ ሁኔታ መንቀሳቀስ የሚጀምሩበት ጊዜ በመሆኑ ከቀን ይልቅ ለሊት መጸለይ አስቸጋሪ ያደርገዋል። ምክንያቱም ሌሊት ለመጸለይ ስታስብ መጀመሪያ የሚዋጋህ ጋኔን ሳይሆን ስጋህ ነው። አስተውል ጸሎት የመንፈስ ፍላጎት እንጂ የስጋ ፍላጎት አይደለም የስጋ ፍላጎት እንቅልፍ ነው ስለዚህም ስጋ መተኛት እንጂ መጸለይ አይፈልግም የመጀመሪያ ውጊያ ከአጋንንት ጋር ሳይሆን ከእንቅልፍ ጋር ነው ማቴዎስ 26 አርባ አርባ አንድ ሲናገር ወደ ደቀ መዛሙርቱ መጣተኝተውም አገኛቸውና ጴጥሮስን እንዲሁም ከእኔ ጋር አንዲት ሰዓት እንኳን ተጉ አልቻላችሁም ወደ ፈተና እንዳትገቡ ትጉና ጸልዩ፣ መንፈስ ተዘጋጅታለች ስጋ ግን ደካማ ነው አለው ብሎ ደቀ መዛሙርቱ ለሊት ለመጸለይ ሲሉ እንቅልፍ እንደተዋጋቸው ይናገራል። ለሊት መጸለይ ከባድ የሚያደርገው የእንቅልፍ ውጊያ ነው። እንቅልፍ የስጋ ውጤት በመሆኑ አንድ ሰዓት እንኳን መጸለይ ያቅትሃል። ምክንያቱም ስጋ የሚዋጋ በተፈጥሮ ስሜት በኩል በመሆኑ ነው። ስለዚህም ከአጋንንት ውጊያ በላይ የስጋ ስሜት የሆነው እንቅልፍ ለሊት እንዳትጸልይ ይዋጋሃል። ይህም የጨለማው ዓለም ባንተ ህይወት ላይ መሰናክል ለማድረግ በነፃነት እንዲሰራ ያደርገዋል። ህይወትን ኑሮህንስ ተመለከት በፈተና የተሞላ ሆኖ ታገኘዋለህ። ይህም ያለ መጸለይ ውጤት እንደሆነ ትረዳለህ። ሌሊት ለመጸለይ መንፈስህ የተዘጋጀ ቢሆንም ስጋ ግን የመንፈስ ፍላጎት ይቃወማል። ምክንያቱም የስጋ ፍላጎት እንቅልፍ እንጂ ጸሎት አይደለም። መንፈስ ለጸሎት ተዘጋጅቶ ስጋ ግን በእንቅልፍ ምክንያት አቅም አሳቶ መጸለይ እየፈለግ ሳት ጸል ስለዚህ የሌሊት ጸሎት ውጊያው የሚጀመረው ከአጋንንት ጋር ሳይሆን ከእንቅልፍ ጋር ነው። እንቅልፍን የምታሸንፈው በመገሰጽ ሳይሆን ስጋህን በማለማመድ ነው። እንቅልፍን በአንድ ጊዜ አታሸንፈውም። በጊዜ ሂደት ግን ወይም ቀስ በቀስ የእንቅልፍ ስሜትን መግደል ትችላለህ። ለምሳሌ ከሌሊቱ ዘጠኝ ሰዓት እስከ አስራ ሁለት ሰዓት ተነስተህ ከሆነ መጸለይ የፈለከው በመጀመሪያ ዋጋ ለመክፈል ራስህን ማሳመን አለብህ። ማለትም አይምሮህን ለዚህ ተግባር ማዘጋጀት ይኖርብካል። በሁለተኛ ደረጃ ግን ከትንሽ ጀምር። በአንድ ጊዜ ከሌሊቱ 9 ሰዓት እስከ 12 ሰዓት ልጸልይ ብለህ ብትነሳ የመጀመሪያ ቀን ልታደርገው ትችላለህ። ነገር ግን በሁለተኛው ቀን አትደግመውም። ስለዚህ ቀጣይነት ያለው ቋሚ የሌሊት ጸሎት ለመገንባት የምትጀምረው ከትንሽ መሆን አለበት። ለምሳሌ ሌሊት 9 ሰዓት እንደተነሳህ ለ30 ደቂቃ በመዝሙር አምልከህ መተኛት ተለማመድ። ይህን ተግባር ለ14 ቀን ስጋህ ማስለመድ ትችላለህ። በቀጣይ 14 ቀን ደግሞ 30 ደቂቃ ጸሎት በመጨመር ስጋህን አስለን። እንዲህ እያልክ ከሶስት ወር በኋላ የሌሊት ጸሎት ልምድ ታዳብራለህ። በዚህ አይነት መልኩ ከእንቅልፍ ጋር የሚኖርህን ውጊያ ማሸነፍ ስለምትችል የሌሊት ጸሎት በረከቶችን ማግኘት ትችላለህ። የስጋ ፍላጎት የሆነውን እንቅልፍህን በዚህ አይነት መልኩ አሸንፈህ ከተነሳህና ወደ ጸሎት ከገባ ግን የምታገኛቸው ብዙ ጥቅሞች ወይም በረከቶች አሉ። አንደኛው የምታገኘው ጥቅም ያጋንንትን ቀንበር መስበር ትችላለህ። ያጋንንት ቀንበር ማለት የምትኖረው ህይወት አንተ የምትፈልገውን ሳይሆን የጨለማው ዓለም እንድትኖር የሚፈልገውን ህይወት ሲሆን ያጋንንት ቀንበር ይባላል። ስለዚህም የምትኖረው በሐዘን እንጂ በደስታ ህይወት አይደለም፣ ይህ ቀንበር ነው። ይህን ቀንበር ለመስበር ለሊት ተነስተስ ትጸልይ፣ እግዚአብሔር ስለ አንተ ይዋጋል። እግዚአብሔር ቀንበሩንም ከላይክ ላይ ይሰብራል። እግዚአብሔር የእስራኤልን ሕዝብ የባርነት ቀንበር ለመስበር የመጣው በሌሊት ሲሆን፣ ቀንበሩን ሰብሮ ከግብጽ ያወጣቸው በሌሊት ነው። ዘጸአት 1229 31 ሲናገር እንዲህም ሆነ እኩለ ሌሊት በሆነ ጊዜ እግዚአብሔር በዙፋኑ ከተቀመጠው ከፈርዖን በኩር ጀምሮ በግዞቱ ውስጥ ካሉት እስከ ምርኮኞቹ በኩር ድረስ የግብፃውያንን በግብፅ ምድር የተገኘውን በኩር ሁሉ የእንስሳውንም በኩሮች ሁሉ መታ ፈርዖንም ባሪያዎቹም ሁሉ ግብፃውያንም ሁሉ በሌሊት ተነሱ፣ የሞተ የሌለበት ቤት አልነበረምና በግብፅ ምድር ታላቅ ለቅሶ ሆነ። ፈርዖንም ሙሴንና አሮንን በሌሊት ጠርቶ እናንተ የእስራኤልም ልጆች ተነሱ፣ ከሕዝቤ መካከል ውጡ፣ ሂዱም እንዳላችሁም እግዚአብሔርን አገልጉ ብሎ እግዚአብሔር የፈርዖንን ቀንበር በሌሊት እንደ ሰበረ ይናገራል። ኑሮአቸው የስቃይ ያደረገው የሚኖሩት ኑሮ የባርነት ህይወት በመሆኑ ነው። የባርነት ሕይወት የሥቃይና የመከራ ሕይወት በመሆኑ በሕይወት ደስተኛ አትሆንም። ምክንያቱም ባሪያ ስለሆንህ የምታደርጋቸው ተግባራት በሙሉ የምትፈልገውን ሳይሆን የማትፈልገውን በመሆኑ ነው። ለምሳሌ የአደንዛዥ ዕፅ ሱሰኛ የሆነ ሰው ከሱስ ሕይወት ለመውጣት ቢያስብና የሱስ ሕይወት ለማቆም ቢሞክር ማቆም ግን ባይችል ማድረግ ያለበት እግዚአብሔር ሆይ እርዳኝ ብሎ ወደ እግዚአብሔር መጮህ ወይም መጸለይ ነው። ይህ ጸሎት ወይም ጩኸት እግዚአብሔር ስለ አንተ እንዲዋጋ ያደርገዋል። ስለዚህም በሌሊት ተነስተው ወደ እግዚአብሔር ስትጸልይ በላይ ላይ የተጫነውን ቀንበር ሰብሮ ነጻ ያወጣሃል። የእስራኤል ሕዝብ በሌሊት ከፈርዖን ቀንበር ነጻ እንደወጣ ወደ እግዚአብሔር የጸለይከው ጸሎት ነጻ ያወጣካል። ስለዚህም የሌሊት ጸሎት አንዱ ጥቅሙ የባርነት ቀንበርን መስበር እንደሆን ትረዳለ። የሌሊት ጸሎት ሁለተኛው ጥቅሙ የአጋንን ሰንሰለት መበጠሱ ነው። ለሊት እግዚአብሔርን ስታመልክ እና ስትጸልይ የምታገኘው ጥቅም የአጋንን ሰንሰለት መበጠስ ሲሆን የአጋንን ሰንሰለት ማለት ደግሞ የኃጢአት ህይወት ማለት ነው። አጋንን ሰዋችን ለመቆጣጠር በኃጢአት ህይወት ያስራል። ምሳሌ አምስት ሀያ ሁለት ሲናገር ኃጢያንን ኃጣቱ ታጠምደዋለች በኃጣቱም ገመድ ይታሰራል ብሎ ኃጢአት የሰው ነፍስ የሚታሰርበት ገመድ ወይም ሰንሰለት እንደሆነ ይናገራል። የሰው ነፍስ የሚታሰረው በኃጢአት ገመድ በመሆኑ የኃጢአት ህይወት የሚኖር ሰው ባጋንንት እስር ቤት ውስጥ የሚኖር ሰው ይሆናል። ኃጢአት ነፍስን የሚገድል በሽታ ነው። ስለዚህ ሰይጣን ካሰረክ፣ ከኃጢአት እስር ቤት ለመውጣት የሌሊት ጸሎት ይረዳካል። የሌሊት ጸሎት የታሰርክበትን ሰንሰለት የሚበጥስና የእስር ቤቱን መሰረት የሚያፈርስ ነው። ጳውሎስና ሲላስ ሌሊት ላይ መዘመር እና መጸለይ በጀመሩ ጊዜ የእስር ቤቱ ሰንሰለት እንደተበጠሰና የእስር ቤቱ መሰረት እንደፈረሰ ወደ እግዚአብሔር በንስሐ ጸሎት ስትመለስና እግዚአብሔርን ስታመልክ ያሰረክ ሰንሰለት ከነፍስ ላይ ተበጥሶ ይወድቃል። ሐዋርያት ሥራ 16 25 26 ሲናገር በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር፣ እስረኞቹም ያደምጧቸው ነበር ድንገትም የወህኒው መሰረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆቹ ሁሉ ተከፈቱ፣ የሁሉም እስራት ተፈታ ብሎ ጳውሎስ እና ሲላስ በሌሊት ወደ እግዚአብሔር መጸለይና እግዚአብሔርን ማመስገን በጀመሩ ጊዜ እስራታቸው እንደ ተፈታ ይናገራል። የሌሊት ጸሎት የታሰርክበትን እስር ቤት መሰረቱን የማፍረስ የታሰርክበትን ሰንሰለት የመበጠስናም የእስር ቤቱን በር የመክፈት ኃይል አለው። የችግሮች ሁሉ ምንጭ ኃጢአት በመሆኑ የኃጢአት ኃይል በኢየሱስ ደም የተሸነፈ ወይም በመስቀሉ ሥራ የተሸነፈ በመሆኑ ይህን ኃይል መጠቀም የምትችለው በጸሎት በኩል ነው። ጸሎት በክርስቶስ የተሰጠክን የነጻነት ህይወት እንድትኖር የሚያደርግህ ኃይል ነው። ያለ ጸሎት ግን የኢየሱስ ደም እና ስም መጠቀም ስለማትችል የኃጢአት እስረኛ በመሆን ዘመንህን ልትጨርስ ትችላለህ። ጸሎት ብቸኛው የኃጢአትን ሰንሰለት የምትበጣስበት የኃጢአትን እስር ቤት መሰረቱን የምታፈርስበት፣ እናም የእስር ቤቱን በር የምታስከፍትበት በመሆኑ የጸሎት ህይወት ለመገንባት ራሴን አስለምድ። የሌሊት ጸሎቶች እነዚህን በረከቶች የያዘ በመሆኑ ተጠቀምበት። የሌሊት ጸሎት ሶስተኛው ጥቅሙ መለኮታዊ ጉብኝት እንድታገኝ ያደርግሃል። መለኮታዊ ጉብኝት ማለት እግዚአብሔርን በጸሎት የጠየቀው ጥያቄ መልሱ መቀበል ሲሆን ሌላኛው ስለ ወደፊቱ ጌታ የሚያሳይ እና ምን ማድረግ እንዳለብህ የሚያሳውቅህ ወይም መገለጦችን የሚሰጥህ ከሆነ ወይም እግዚአብሔር ራሱን የሚገልጥልህ ከሆነ ነው። እግዚአብሔር ዝም ካለ ጉብኝት በህይወት የለም ማለት ነው። እግዚአብሔር ከተናገረ ግን መለኮታዊ ጉብኝት ሆኖልካል ማለት ነው። እግዚአብሔር በህልም ወይም በራእይ የጸሎትህን መልስ ከሰጠክ መለኮታዊ ጉብኝት ሆኖልካል። ለምሳሌ ዳንኤል ወደ እግዚአብሔር የጸለየው ጸሎት መልስ የተቀበለው በሌሊት ነው። ዳንኤል ሁለት አስራ ዘጠኝ ሲናገር የዚያን ጊዜ ምስጥሩ በሌሊት ራእይ ለዳንኤል ተገለጠለት ዳንኤልም የሰማይን አምላክ አመሰገነ ብሎ ዳንኤል የጸለየው ጸሎት በሌሊት እንደ ተመለሰለት ይናገራል። ሌሊት የጸሎት መልስ የምትቀበልበት ጊዜ በመሆኑ ከእግዚአብሔር ጋር በጸሎት ኅብረት እንድታደርግ አበረታታሃሉ። ምክንያቱም በሌሊት እግዚአብሔር የጸሎትን መልስ ይዞ ስለሚመጣ የሌሊት የጸሎት መሰቢያ እግዚአብሔር ሰለሞንን በሌሊት ተገልጦ ያለው ምን እንዲሰጥ ተፈልጋለህ ለምነኝ አለው? የጸሎት መሰዊያ ላይ የልመና ጸሎት ስትጸልይ የጸሎትህን መልስ ከብዙ በረከቶች ጋር ይመልስልሃል። በሰለሞን ሕይወት የሆነው ይህ ነው። አንደኛ ነገሥት ሦስት አምስት ሲናገር እግዚአብሔርም በገባውን ለሰለሞን በሌሊት በህልም ተገለጠለት እግዚአብሔርም ምን እንዲሰጥ ለምን አለ ብሎ እግዚአብሔር ለሰለሞን በሌሊት የልመና ጸሎት እንዲጸልይ ይናገረዋል። የልመና ጸሎት አንዱ የጸሎት አይነት ሲሆን ይህን የልመና ጸሎት እግዚአብሔር ለሰለሞን እንዲጸልይ ያዘዘው የጸሎት አይነት ነው። ሰለሞንም እግዚአብሔር ባዘዘው መሰረት ጥበብንና ማስተዋልን በጸሎቱ በለመነው ጊዜ የጸሎቱ መልስ ከለመነው በላይ አብዝቶ መለሰለት። አንደኛ ነገሥት ሶስት አስር አስራ ሁለት ሲናገር ሰሎሞንም ይህን ነገር ስለ ለመነ ነገሩ እግዚአብሔር እንደ እግዚአብሔርም አለው ፍርድን ትለይ ዘንድ ለራስ ማስተዋልን ለመንህ እንጂ ለራስ ብዙ ዘመናትን ባለጠግነትንም የጠላቶችንም ነፍሳት ለምን ይህን ነገር ለምንሃልና እነሆ እኔ እንደ ቃል አድርጌ ልሃለሁ እነሆ ማንም የሚመስልህ ከአንተ በፊት እንደሌለ ከአንተም በኋላ እንዳይነሳ አድርጌ ጥበበኛና አስተዋይ ልቡና ሰጥቼአለሁ ብሎ እግዚአብሔር ለሰለሞን የጥያቄውን መልስ እንደ መለሰለት ይናገራል የሌሊት ጸሎት ለየት የሚያደርገው ጸሎት የምትጸልይበት ብቻ ሳይሆን የጸሎትህንም መልስ የምትቀበልበት በመሆኑ ነው። በሌሊቱ ክፍል ከሚከናወኑ ሁለት ተግባራት መካከል አንደኛው ጸሎት መጸለይ ሲሆን ሁለተኛው ደግሞ የጸሎት መልስ የምትቀበልበት በመሆኑ ነው። የጸሎትህን መልስ በራእይ ወይም በሕልም እንደነ ዳንኤል ወይም ሰለሞን ልትቀበል ትችላለህ። በመለኮታዊ ጉብኝት በሕይወትህ በተለያየ መልኩ ሊሆን ይችላል። ለምሳሌ በህልም በራእይ ወይም በድምስ ወይም ነቢይ ወደ ህይወትህ ሊመጣ ይችላል። መለኮታዊ ጉብኝት በሳሙኤል ህይወት ሲሆን የሆነው እግዚአብሔር በሌሊት ለሳሙኤል ድምፁን በማሰማት ነው። ሳሙኤል የእግዚአብሔርን የአገልግሎት ጥሪ እና የእግዚአብሔርን እቅድ የተገለጠለት በሌሊቱ ክፍል በድምስ በመገለጥ ነው። ሳሙኤል ሶስት ሶስት አራት ሲናገር ዔሊም በስፍራው ተኝቶ ሳለ የእግዚአብሔር መብራት ገና ሳይጠፋ ሳሙኤልም የእግዚአብሔር ታቦት ባለበት በእግዚአብሔር መቅደስ ተኝቶ ሳለ እግዚአብሔር ሳሙኤልን ጠራው፣ እርሱም እንሆኝ አለ ብሎ እግዚአብሔር ወደ ሳሙኤል ህይወት በድምፅ እንደመጣ ይናገራል። ሳሙኤል የእግዚአብሔርን ጉብኝት የሆነለት በሌሊቱ ክፍል የእግዚአብሔርን ድምፁ በመስማት እንደሆነ ትረዳለ። ምክንያቱም መለኮታዊ ጉብኝት በተለያየ መልኩ ሊሆን ይችላል። ለምሳሌ ንጥቀት ወይም የኢየሱስ ዳግም ምጽአት አንዱ መለኮታዊ ጉብኝት ነው። ይህ መለኮታዊ ጉብኝት ከራእይ ከህልም፣ ከድምጽ፣ ከነቢያት ጉብኝት ለየት የሚያደርገው እግዚአብሔር ሳይሆን ወደኛ የሚመጣው እኛ ነን፣ ወደ እግዚአብሔር የምንሄደው። ይህ የመለኮት ጥሪ ከሚከናወንባቸው መካከል አንዱ የሌሊቱ ክፍል ነው። ይህ ማለት ግን ቀን ላይ ንጥቀት አይሆንም እያልኩ አይደለም። ማቴዎስ 25 አምስት ስድስት ሲናገር ሙሽራውም በዘገየ ጊዜ ሁሉ እንቅልፍ እንቅልፍ አላቸውና ተኙ፣ ኩለሌሊትም ሲሆን እነሆ ሙሽራው ይመጣል ተቀበሉት ዘንድ ውጡ የሚል ሁካታ ሆነ ብሎ የሌሊቱ ክፍል የእንጥቀት ጉብኝት እንደሚሆን ይናገራል። እያልኩን ያለውት ንጥቀት ሌሊት ላይ ብቻ ይሆናል አይደለም፣ ንጥቀት በቀንም ሊሆን ይችላል። ግን ይህ ክፍል በምሳሌ ዘይ የተገለጸው ጉብኝታቸው በሌሊት ለሆኑ ሰዎች ነው። ለምሳሌ በኢትዮጵያ ሰዓት አቆጣጠር ከሌሊቱ ስድስት ሰዓት ቢሆን አሜሪካ ደግም ቀን ነው። ስለዚህ ንጥቀት ለኢትዮጵያ ቅዱሳን በሌሊት ሲሆን ለአሜሪካ ቅዱሳን ደግሞ በቀን ይሆናል ማለት ነው። ስለዚህ መለኮታዊ ጉብኝት የጌታ መምጣት ብቻ ሳይሆን የኛም ወደ ጌታ መሄድ መለኮታዊ ጉብኝት ስለሆነ ሁሌም ተዘጋጅተን እንኑር መለክቴ ነው። የሌሊት ጸሎት መለኮታዊ ጉብኝቶች የሚከናወንበት በመሆኑ የጸሎትን መልስ ለመቀበል የጸሎት መሰዊያህን በማደስ መጠቀም ትችላለህ። የሌሊት ጸሎት አራተኛው ጥቅሙ እግዚአብሔር ስላንተ መዋጋቱ ነው። ሌሊት እግዚአብሔር ለውጊያህ ድል የሚሰጥበት ጊዜ ሲሆን የላኛው ስለ አንተ ጠላቶችን የሚያስጠነቅበት ጊዜ ነው። ዘፍጥረት 31 24 ሲናገር እግዚአብሔርም፣ ወደ ሶርያው ሰው ወደ ላባ በሌሊት ህልም መጥቶ ያዕቆብን በክፉ ነገር እንዳትናገረው ተጠንቀቃለሁ ብሎ እግዚአብሔር ለያዕቆብ በሌሊት እንደተዋጋለት ይናገራል። ላባ ያዕቆብን ለማጥፋት ነበር ወደ ያዕቆብ የመጣው። ነገር ግን እግዚአብሔር ለላባ በሌሊት በሕልም በመገለጥ ያዕቆብ ላይ ጉዳት እንዳያደርስበት አስጠነቀቀው። ሌሊት ከፍተኛ የሆነ መንፈሳዊ ጦርነት የሚከናወንበት ጊዜ ነው። ያንተ ባለጋራዎች አንተን ለማጥፋት ድግምት፣ መተት፣ መዋርት ወዘተ በሌሊት ይሰራሉ። አንተ ለሊት መጸለይ ስትጀምር እግዚአብሔር ስለ አንተ መዋጋት ይጀምራል። ይህም አንተ ሊያጠፋህ የመጣውን ድግምት፣ ሞርት፣ ጥንቆላ እግዚአብሔር ስለሚያፈርሰው ነው። ለምሳሌ አንተን መጉዳት የሚፈልግ ሰው የአንተን ፎቶ ወይም ያንተ የሆነ ነገር ይዞ ለማስጠንቆል ወይም ለማስደግም ሲያስብ እግዚአብሔር ያሰበውን እንዳያደርግ ያስጠነቅቀዋል። በያዕቆብ ህይወት የሆነው ይህ ነው። አንተ ምንም አታቀም፣ ግን እግዚአብሔር ስለ አንተ እየተዋጋልህ ከክፉ ነገር ተጠብቀህ ትኖራለህ። ይህም የሆነው እግዚአብሔር ጠላቶችን ስለሚያስጠነቅቅልህ ነው። እግዚአብሔር ስለ አንተ ይዋጋል ዘንድ የሌሊት የጸሎት መሰዊያህን በማደስ እግዚአብሔር በህይወት ድል እንዲሰጥ ማድረግ ትችላለ። መዋጋት እና ድል ማግኘት የተለያዩ ነገሮች ናቸው። ምክንያቱም ተዋግቶ መሸነፍም ስላለ ማለት ነው። ድልን የሚሰጥ እግዚአብሔር ነው። መሳፍንት ሰባት ዘጠኝ ሲናገር በዚያም ሌሊት እግዚአብሔር በእጅ አሳልፌ ሰጥቻቸዋለሁና ተነስተው ወደ ሰፈር ውረድ ብሎ እግዚአብሔር ለጌዲዮን በሌሊት ድል እንደሰጠው ይናገራል። ሌሊት ከእግዚአብሔር ጋር በጸሎት ህብረት ሲኖርህ ከምትቀበለው በረከት መካከል አንዱ በጥንቆላ ወይም በአጋንንት ኃይል በሚዋጉ ላይ ድልን ማግኘት ነው። ይህ ድል የተገኘው በጸሎት ነው። ከጌዲዮን ሕይወት የምንማረው ይህ ነው። ጌዲዮን ጦርነቱን ሳይገጥም ጦርነቱን ያሸነፈው ከእግዚአብሔር ጋር ባለው የጸሎት ህይወት ነው። መሳፍን 7:13:14 ሲናገር ጌዲዮንም በደረሰ ጊዜ አንድ ሰው ሕልምን ለባልንጀራው ሲያጫውት እንሆ ህልም አለም እነሆም አንዲት የገብስ እንጎቻ ወደ ምድያም ሰፈር ተንከባላ ወረደች፣ ወደ ድንኳኑ ደርሳ እስኪወድቅ ድረስ መታችው፣ ገለበጠችውም፣ ድንኳኑን ተጋደመ ይል ነበር። ባልንጀራውም መልሶ ይህ ነገር ከእስራኤል ሰው ከያስ ልጅ ከጌዲዮን ሰይፍ በቀር ሌላ አይደለም፣ እግዚአብሔር ምድያምና ሰራዊቱን ሁሉ በእጁ አሳልፎ ሰጥተዋል አለው ብሎ እግዚአብሔር ለጌዲዮን እንደተዋጋ ድልም እንደሰጠው ሰጠው ይናገራል። ድልን የሚሰጥ እግዚአብሔር ነው። ድልን ስለተዋጋ ተዋጋ ማምጣት አትችልም። ለምሳሌ አንድ ገበሬ ማድረግ የሚችለው ማረስ፣ መዝራት፣ መኮትኮት ወዘተ ነው። ማሳደግ ግን አትችልም። የዘራው ዘር እንዲያድግ እናም እንዲያፈራ ማደረግ የሚችለው እግዚአብሔር ነው። ወይም ሌላ ምሳሌ ልስጥህ። ነጋዴ ለመሆን ብትፈልግ እና ንግድ ትጀምር፣ አንተ ማድረግ የምትችለው ሱቅ መክፈት ነው። የሚገዛ ሰው ግን ወደ አንተ የሚያመጣው እግዚአብሔር ነው። ግን የሚገዛ ሰው ባይኖር እና ብትከስር፣ ግን ያንተ ተግባር ፍሬ አልባ አልፋት ብቻ ከሆነ ውጊያ ውስጥ ነህ። ስለዚህ በህይወት ላይ ያለውን ወጊያ ለማሸነፍ ወይም ድልን ለመቀበል የግድ የጸሎት መሠዊያ ሊኖርህ ይገባል። ይህም መሠዊያ ስትገነባ እግዚአብሔር ስላንተ ይዋጋል፣ ድልንም ይሰጥሃል፣ አንተም ታመሰግናል መዝሙር 119 ስልሳ ሁለት ሲናገር ስለ ጽድቅህ ፍርድ በኩለ ሌሊት አመሰግንህ ዘንድ እነሳለሁ ብሎ ስለ እግዚአብሔር ፍርድ በሌሊት ዳዊት እንደሚያመሰግን ይናገራል። ሁሌም እግዚአብሔር ስለሚዋጋልህ እናም ድል ስለሚሰጥህ በኩለ ሌሊት አመስግነው። ምክንያቱም አንተ በሌሊት ስታመሰግን በጠላቶች ላይ ድልን ስለምትቀናጀው። የሌሊት አምልኮ ብዙ ጥቅም አለው። አንዱ እግዚአብሔር ስላንተ በጠላቶች ላይ የፍርድን ቃል ማውጣቱ ነው። ስለዚህ የሌሊት ጸሎት ሌሎች ብዙ ጥቅሞችን በውስጡ የያዘ በመሆኑ ተጠቀምበት። ለምሳሌ ኢየሱስ በምድር በኖረበት ጊዜ የሌሊት ጸሎትን ይጠቀም ነበር ሉቃስ ስድስት 12 ሲናገር በነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ብሎ ኢየሱስ ሌሊትን ለጸሎት እንደተጠቀመው ይናገራል። ኢየሱስ በምድር በተመላለሰበት ዘመን ይጠቀምበት የነበረው ህይወት የሌሊት የጸሎት ህይወትን ሲሆን፣ በዚህም ምሮ ከአብ ጋር ህብረትን በማድረግ ምሪትን ይቀበል ነበር። የሌሊት የጸሎት ህይወት ያላቸው ሰዎች ከእግዚአብሔር ጋር ግንኙነት ስለሚኖራቸው ምን ማድረግ እና ምን ማድረግ እንደሌለባቸው የሚያውቁ ሰዎች ናቸው። ማለትም በእግዚአብሔር ምሪት የሚንቀሳቀሱ ሰዎች ናቸው። የእግዚአብሔር ፈቃድ ምን እንደሆነ ልታውቅ የምትችለው አንዱ በጸሎት በኩል ነው። ስለዚህም ፈቃዱን ለመፈጸም ደግሞ ኃይል ስለሚያስፈልግህ ይህን ኃይል ለመቀበል ከሚያስችል መካከል አንዱ የሌሊት የጸሎት ህይወት መገንባት መቻል ነው። ለምሳሌ ሉቃስ ሀያ ሁለት አርባ አንድ። 44 ሲናገር፣ ከነርሱም የድንጋይ ውርወራ የሚያህል ራቀ ተንበርክኮም፣ አባት ወይ ብትፈቅድ ይህችን ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፍቃድ፣ አይሁን የአንተ እንጂ እያለ ይጸልይ ነበር። ከሰማይም መጥቶ የሚያበረታ መልአክ ታየው። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ፣ ብሎ ኢየሱስ የአብን ፍቃድ ለመፈጸም በጸሎቱ ኃይልን እንደተቀበለ ይናገራል። ይህ የሚያበረታው መልአክ ወደ ኢየሱስ የመጣው እየጸለየ በነበረበት ሰዓት ነው። ኢየሱስ የመስቀሉን ስቃይ ለመቀበል ኃይል ያገኘው በዚህ ጸሎት እንደሆነ ሁሉ አንተም የራስን ፈቃድ ለእግዚአብሔር ፈቃድ ለማስገዛት ይህ የጸሎት ህይወት መገንባት ያስፈልግሃል። ኢየሱስ የአብ ፍቃድ የሆነውን የሰው ልጆችን ኃጢአት ለማስወገድ የመስቀሉን ስራ ከመስራቱ በፊት በሌሊት ጸሎት ኃይል እንደ ተቀበለ ሁሉ በህይወት እግዚአብሔር ባንተ ላይ ያለውን እቅድ ታውቅና ታደርገው ዘንድ ኃይል ታገኝ ዘንድ የሌሊት ጸሎትን መጠቀም ትችላለህ። ይህም እግዚአብሔር ባንተ ላይ ያለውን አላማ አውቀህ ደግሞም እንዲፈጽም ስለሚያደርገው የህይወት ዘመን ሳይበላ የእግዚአብሔርን ፍቃድ በዘመንህ ኖረ ማለፍ እንድትችል ያደርጋል። ምክንያቱም ሰው በህይወት ዘመኑ ሊኖር የሚችለው ሶስት ፈቃዶችን ነው፤ አንደኛ የራሱን ፈቃድ፣ ሁለተኛ የሰይጣንን ፍቃድ፣ ሶስተኛ የእግዚአብሔርን ፍቃድ ነው። የእግዚአብሔር ፈቃድን እየኖረ ዘመኑ መጨረስ የሚፈልግ ሰው ግን ያለ ጸሎት ፈቃዱን የማደረግ ኃይ ስለሌለው ማድረግ እየፈለገ እንዲሁ በምኞት ይኖራል ማለት ነው። ስለዚህ የሌሊት ጸሎት ጥቅሞችን በመረዳት ልጠቀምበት ትችላለህ። ይህ ማለት ግን የቀን ጸሎት አይጠቅምም እያልኩ አይደለም። ማወቅ ያለብህ ሁሉም ሰዓት የጸሎት ሰዓት በመሆኑ የትኛውንም ሰዓት ለጸሎት መጠቀም ትችላለህ። ነገር ግን የሌሊት ጸሎት ከቀን ጸሎት ለየት ያደረገው በመጽሐፍ ቅዱስ መንፈሳዊ ክንውኖች አብዛኛው በሌሊቱ ክፍል መከናወናቸው ነው እንጂ ቀን መንፈሳዊ ዓለም አይሰራም ማለት አይደለም። ለምሳሌ የሐዋርያት የጸሎት ህይወት የተገነባው በቀኑ ክፍል ነው። ሐዋርያት ስራ ሶስት አንድ ሲናገር ፔጥሮስና ዮሐንስም በጸሎት ጊዜ በዘጠኝ ሰዓት ወደ መቅደስ ይወጡ ነበር ብሎ የፔጥሮስና ዮሐንስ የጸሎት ህይወት የተገነባው በቀኑ ክፍል እንደሆነ ይናገራል። ስለዚህ ጸሎት ሌሊት ላይ ብቻ እንዳልሆነ አወቅ። ጸሎት በየትኛውም ሰዓት ማድረግ ትችላለህ። የሌሊት ጸሎት ለየት ያደረገው የመንፈስ አለም ከቀኑ ጊዜ ይልቅ በሌሊቱ ክፍል ይበልጥ ስለሚሰራበት እንጂ በሌላ አይደለም። ስለዚህ ጸሎት ጥቅሙን በመረዳት ተጠቀምበት።